ሰላም የእግዚአብሔር ቤተሰቦች እንዴት አላችሁ? ዛሬ አንድ ወሳኝ ቪዲዮ ይዘንላችሁ መጥተናል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁ ይህ ጠቃሚ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። ዛሬ ይዘንላችሁ የመጣ ነው ቪዲዮ ጸሎተ ሐሙስ እንደመሆኑ ቅዳሴ ወይም ቁርባን ስላለ፣ አንደኛ ለቁርባን የሚደረግ ጥንቃቄ ምን እንደሆነ፣ ሁለተኛ ለቁርባን የሚያበቃና የማያበቃ ሁኔታ ምን እንደሆነ ሶስተኛ በቁርባን አቀባበል ጊዜ ማን ከማን እንደሚቀድም፣ አራተኛ ከቆረብን በኋላ ስለምናደርገው ጥንቃቄ እንመለከታለን። ለቁርባን የሚደረግ ጥንቃቄ፣ አንደኛ የሚቀዱስና የሚቆርቡ ሰዎች በጋብቻ ስርዓት ውስጥ ከሆኑ ከመቀደሳቸውና ከመቆረባቸው በፊት ሶስት ቀን ከቁርባል በኋላ ሁለት ቀን ከሩካቤ ስጋ መከልከል ይገባቸዋል። ሁለተኛ ቁርባን መቀበል ንስሐ ገብቶ ከኃጢአት ነጽቶ ነው። ከክርስቲያን ወገን ማንም ሰው የክርስቶስን ስጋውን ደሙን ተቀብሎ ትንሣኤ የዘለ ሕይወትን ሊወርስ ቢወድ ልቡናውን ከቂም ከበቀል ሰውነቱን ከበደል ንጹሕ አድርጎ መቀበል አለበት። ይህም ማለት ሰው ስለሚያውቀው ኃጢአት ተናዞ ስለማያውቀው ይቅርበለኝ እያለ በንጹሕ ይቁረብ ማለት ነው። ከኃጢአት ሳይነጻ ቢቀበል ግን የጌታ ስጋ እንደሆነ አላወቅምና እንደ ምድራዊ ምግብ ማቃሎታልና በኃጢአት ሳለ ያለ ኀፍረት በድፍረት ስጋ ወንደሙን በመቀበሉ ሥላሴ ይፈርዱበታል። ሶስተኛ ስጋ ወንደሙን ለመቀበል 18 ሰዓት ከእህል ከውሃ ተከልክሎ መጾም ይገባል። አራተኛ ሰው ዝኔት ወይም ርሳት ካገኘው በዚያ ቀን አይቆርብም። አምስተኛ ካህን በሚቀድስበት ቀን እንቅፋት ቢያገኘው ማለት ነስር፣ ተውኪያ፣ ብስና፣ ማንኛውም የአካል መድማት መቁሰል፣ ወደ አፍ የሚገባ እንደ ትንኝ፣ ዝንብ ይህን የመሰለ ሁሉ ቢያጋጥመው በዚያው ዕለት መቀደስ፣ መቁረብ አይገባውም። ይህም ለካህን ብቻ ሳይሆን ምእመናንንም የሚመለከት ነው። ከቁርባን በኋላ አለመጠንቀቅ የተነሳ እንዲህ ያለ ነገር ቢያጋጥመው ንስሐ ሊሰጠው ይገባል። ንስሐውን ሳይፈጽም እንደገና መቁረብ አይችልም። የቁርባን ስርዓት፣ አንደኛ ስጋውን ቄሱን በእጁ ሲያቀብል፣ ደሙን ንፍቅ ቄስ በዕርፈ መስቀል ለካህናት ዲያቆን ለምእመናን በእርፈ መስቀል ይሰጣል እንጂ ንፍቅ ቄስና ዲያቆን ስጋውን ደሙን በእጃቸው አይነኩም። ያቆራረቡም ተራ እንደተዘረዘረው ነው። አንደኛ ሊቃነ ጳጳሳት፣ ሁለተኛ ጳጳሳትና ኤጲስቆጶሳት፣ ሶስተኛ ቆሞሳት፣ አራተኛ ቀሳውስት። እነዚህ ስጋው ከታቦቱ ላይ ሳይነሳ በመንበር ላይ እንዳለ በቅድሚያ በየማዕረጋቸው ይቀበላሉ። ስድስተኛ ዲያቆናት በመቅደስ ይቆርባሉ። ሰባተኛ ከንፍቀ ዲያቆናት ጀምሮ ሁሉም በየማይረጉ በቅድስት ይቀበላሉ። ስምንተኛ ከአጸውተ ሐዋህውና ከዲያቆናውያት በኋላ በዕለቱ ክርስትና የተነሱ ይቀበላሉ። ከእነሱም ለአርባና ለሰማኒያ ቀን ህጻናት ቅድሚያ ይሰጣል። ዘጠነኛ ከህጻናት ቀጥሎ ደናግል። አስረኛ የቀሳውስት ሚስቶች። አስራአንደኛ የዲያቆናት ሚስቶች። አስራ ሁለተኛ መነኮሳት ምዕመናን አስራ ሶስተኛ መነኮሳያት አስራ አራተኛ ምዕመናን ወንዶችና ሴቶች ተራቸውን ጠብቀው በየማይረጋቸው ይቆርባሉ። ቁርባን ከተቀበሉ ከአዳፊ የነፍስ በኋላ ማይመቁረር መቁረር የቅዳሴ ጠበል ይሰጣል። ለቁርባን የሚደረግ ጥንቃቄ አንደኛ ከቆረቡ በኋላ በዚያው ዕለት ወደ ፍርድ ቤት መሄድና መሟገት ክልክል ነው። ሁለተኛ በቆረቡበት ቀን ከሚስት መገናኘት፣ አብዝቶ መብላት፣ መጠጣት ጥፍር መቁረጥና ጠጉር መላጨት በውሃ መታጠብ፣ ከልብስ መራቆት ክልክል ነው። ለመቁረብ የሚያበቃና የማያበቃ ሁኔታ አንደኛ ቅዳሴ ሲጀመር ያልነበረ ሰው አይቆርብም። ቅዳሴ ሲጀመር ያልነበረ ካህንም እንደዚሁ ስጋ ወደሙ ሊቀበል ሊያቀብል አልተፈቀደለትም። ሁለተኛ ከሚመናን በስተቀር ያላመኑ ሰዎች ስጋ ወደሙ እንዳይቀበሉ መጠበቅና መቆጣጠር ያስፈልጋል። ሶስተኛ በንስሐ የተለየ ሰው የንስሐ ጊዜውን ሳይፈጽም ለሞት የሚያበቃ ደዌ ቢታመም ስጋ ወደሙን ከመቀበል አይከለከልም። ስጋ ወደሙን ተቀብሎ ከዳነም ከመመናን ጋር በጸሎት ይሳተፋል። በቀንና ወደ ተለየ ሰዎችም አይመለስም። አራተኛ ጋኔን የሚጥለው ህመም ያለበት ሰውን የማይሰድብ ከጣለው በኋላ አረፋ የማያስደፍቀው ከሆነ ስጋ ወደሙን ከመቀበል አይከለከልም ይላል። ቤተሰቦቻችን ይህንን በመያዝ እኛም ስጋ ወደሙን ለመቀበል ወደ ስጋ ወደሙ መቅረብ አለብን። ሰላም እግዚአብሔር ከሁላችን ጋር ይሁን።